ሰላም እንዴት ናችሁ? ውድ የናፍቆት ትብልን ነበር። ሰላም እንዴት ናችሁ? ውድ የናፍቆት ፕላስ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ከረማችሁ? ዛሬ እንግዲህ በአሪፍ ቪዲዮ መጥቼላችኋለሁ። ዛሬ ብቻዬን ነኝ እንግዲህ ከካሜራ ማኔቃ ጸዴ ፕራንክ ነው ያሰብኩት። በጣም በቃ ያበደ ፕራንክ ማለት ነው። ምሳኑ ቤት እኔጋኑ እና ምሳ በልተን እንውጣለን ብያቸው እየመጡ ነው ማለት ነው እና እኔ ምንም በእርግጥ ምሳል ሰራው ግን ሚገርም እንትን እሰራላችኋለሁ። ሽሮ ብጥብጥ ማለት ዝም ብዬ ሽንኩርቱን ገርደፍ ገርደፍ አድርጌ ምናምን ነገር አብራችሁ ታዩታላችሁ። ቆይ ላሳያችሁ።

ሰሙኝ ደርሰዋል። ግን ማለት ነው ላቸው እኔ በጣም እየፈራሁ ነው። ቢያማቸውስ? ብዬ እየፈራሁ ነው። ግን ደግሞ ይገባቸዋል። እነሱ ምንም ቢደረጉ ይገባቸዋል። አንተ ብሎ ግን ምን ነግራቸው ምን አገባኝ? እነሱ ስንት ነገር

ሙሉ በልተን እንውጣ። በእናታችሁ ሽንኩርቱን ትንሽ አደቅ እንትን አልኩታል። ከመሬት እየተጋጨ ነው የገባው። ዝም በለ ብላ። አንተ ደግሞ አቃቂ ላታጣም። በአንዴ አሪፍ ነው። ውይ እናንተ ደግሞ በዛችሁ። በቃ ሁሌ እኔም ማውረስ አለብኝ ነው? አልገባኝም ሌላ ጊዜ አጎርሳችሁ የለ።

ታክቲክ ነው። አሁን በአንድ ምግብ እንዴ? ምንም ብሎ ነው ባንድ ምግብ አሁን እዚህ ጋር ሽሮ ታላቃ፣ በዚህ ሽሮ ደግሞ ፍርፍር መስራት ይችላል።

የሚገርም ሽሮ መስራት ከፈለገ አንድ ማንኪያ ሽሮ፣ ከዛ ውሃ፣ ከዛ ሽንኩርት ምናምን አለች። ክስብ በጣም የሚያምር ሽሮ ድንች ድንች

ወድ ቤት ሰዎቻችን ሰብስክራይብ አድርጉ። ቀጣይ ደግሞ ቀጣይ ደግሞ ጎመን ነው ምሰራላችሁ። አንተ አይኔ ሊወጣ እኮ ነው። ራስ ራስ ምታት ያዘኝ በሽሮ። ራስ ምታት የለም። የት ነው እንዴ? ሽሮ ብጥብጥ እኮ ነው። አይምም እኮ ንጹህ እኮ ነው። ንጹሃን ያረኩበት ያልበሰለ ምግብ በሽሮ ስለተበጥበጣ ነው፣ ሳይበስል ኖ ቅስምን ቅዱስ ጋማል ንጹሃን ያረጉበት አይተሃል እንትን ነበር ማብላት። ለማንኛውም ውድ ቤተሰቦች እነዚህ ልጆች ገና ከዚህ በላይ ብዙ ማረጋችሁ ነገር አለ። ለአንተ መቼም አላረጉም ላንተ። ለማንኛውም ወደ ቤተሰቦቻችን ዩቲዩባችንን ኧረ በቃ፣ እሺ በቃ ተረጋጉ፣ ተረጋጉ። ማርያምን ከኪሳችሁ እንወዳችኋለን፣ ሰብስክራይብ አድርጉ። ምን እንዴት ነበር? አረ ያት ቀን ልጅ ወደ ቁም ነገር በነገራችን ላይ ፊሽ አዲስ ቲዩብ ከፍቷል። ፊሽ ፕላስ ፊሹ ፕላስ ብዬ ከፍቻለሁ እና አዲስ ቪዲዮ ደግሞ እሁድ ይለቀቃል። እሁድ አፕሎድ አደርጋለሁ አዲስ ቪዲዮ። እስከዛ ስንት ሰብስክራይብ ትጠብቃለህ? ያለ ቪዲዮ አንድ ሺህ ሰብስክራይብ አድርጉት እና ሰርፕራይዝ አድርጉት። ያለ ቪዲዮ ከቪዲዮ በኋላ አስር ሺህ በሺህ ነዋ አስር ሺህ ሰብስክራይብ ከእናንተ ይጠብቃል። ቪዲዮንም ትወዱታላችሁ። ፊሹ ፕላስን ሰብስክራይብ እያደረጋችሁ ሰብስክራይ አድርጉ። አዲስ ቲቡ ነው፣ ምንም ቪዲዮ የለውም። ፊሹ ፕላስ ትሉ ይመጣል። እኔ እኔም ፕሮፋይል ያ ያ። አመሰግናለሁ። እወዳቸዋለሁ፣ በጣም ነው ተወዳቸው